አንዳንድ ጊዜ ዝም ብላችሁ ስታስቡት ብልጽግና ወይም በደድና የሚባለው ፓርቲ የነካኸው ነገር ሁሉ ይክሸፍ፣ የነካኸው ነገር ሁሉ ይስነፍ ተብሎ የተረገመ ይመስለኛል። ለምሳሌ በዚህ አንድ ወር ውስጥ እንኳ የተከሰቱ ነገሮችን ብትመለከቱ፣ ባለፈው ጅቡቲ ላይ ቢሊየን በቢሊየን የሚቆጠር ዶላር ወጥቶበት የተጓጓዘ ማዳበሪያ እንደገና አለት ሆኖ እንደገና ሞሌጫ ሆኖ እየተከሰከሰ እየተፈጨ ወደ ሀገር ውስጥ ሊገባ ሲል መረጃው መውጣቱ የሚዘነጋ አይደለም። ያ መረጃም እንደወጣ እንግዲህ ያን ያደረጉ አመራሮች ላይ እርምጃ ተወሰደ ቢባልም እንደተበላሸ ያወቁ 35 መኪና ሙሉ ማዳበሪያ ያስገብተው አማራ ክልል እንዲራገፍ አድርገዋል። ይህም ማድረጋቸው የሚገርም አይደለም። ቢያገኙ ሌላ ኬሚካል፣ ህዝቡን የሚመርስ ኬሚካልም ከማስተራጨት የሚመለስ አለመሆኑ ይታወቃል አገዛዙ። ሌላው ደግሞ ይሄ በተሰማ ማግስት ሶስት ወር ሙሉ ከጅቡቲ ሲያጓጉዛት የነበረ ጣናነሽ የተባለች ጀልባ ራጨብጭብ እየተባለ በየከተማው ሲጨበጨብላት የነበረች ጀልባ ጣና ላይ ካረፈች በኋላ ሞተሩን ለማስነሳት ሲሞክሩ ሞተር የላትም። የተበየደ ላሜራ ነበር ሲያጓጉዙ የከረሙት። የተበየደ ላሜራ፣ የላሜራ ክምር ሲያጓጉዙ ከርመው ጣና ላይ ካሳረፉ በኋላ ሞተር ሊቀሰቅሱ ሲል የለም ሞተር እና ባለሙያም ወደ ውጭ ተልኮ ስፔር ፓርት እንደገና ሞተር የሚፈልግ ጀልባዋ ልክ እንደ ኤነትሪ የድሮ ሞዴል በመሆኗ የተነሳ አሁን ላይ ሞተሯን ማግኘት አይቻልም ተብሎ ብልጽግና ቁጭ ብሎ እየተነጋገረ ይገኛል እንዴት ነው መክተብ አዘጋጅተን እንቅዘፎ እየተባለ ነው እና ብልጽግና ባህር ዳር ላይ አምጥቶ ጣና ላይ ካሰረፈ በኋላ እዛ ላይ ሆኖ ሰብ ነበር እቅዱ ግን ሲሞከር ደግሞ ሞተር የላትም ብልጽግና ማለት እንደዚህ ነው ግዙፍ በሆኑ ነገሮች ላይ እንኳን ሳይቀር ሙስና የሚበላ ተልካሻ ፓርቲ ነው የምላችሁ፣ ስለዛ ነው።